ማናአብሮጋር የዘመነ ቴክኖሎጂ፣ ሰላም ጤና ይስጠልን። ተመልካቶቻችን ይህ ሳምንታዊ የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዝግጅታችን ነው። የተለያዩ መሰናዶዎች ይዘን ለእናንተ ቀርበናል። ቀዳሚ የምናደርገው ግን መረጃ ቴሌኮም ይሆናል። ተስፋዬ ዘውዴ የተከበራችሁ ተመልካቾቻችን ወደ ሳምንቱ የቴሌኮም መረጃዎች አልፋለሁ። ኢትዮ ቴሌኮም በ2009 በመጀመሪያው ግማሽ የበጀት ዓመት በሁሉም የአገልግሎት አይነቶች የደንበኞቹን ቁጥር 52.9 ሚሊዮን አድርሷል። ከነዚህም ውስጥ የሞባይል ደንበኞች 51 ሚሊዮን፣ የኢንተርኔትና ዳታ ተጠቃሚዎች 14.5 ሚሊዮን እንዲሁም የመደበኛ ስልክ ደንበኞች ደግሞ 1.15 ሚሊዮን መድረሱን በኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ኃላፊው አቶ አብዱራሂም አህመድ ገልጸዋል። ተቋሙ ከፋይናንስ አፈጻጸም አንጻር በግማሽ የበጀት ዓመት 15.64 ቢሊዮን ብር ገቢ ማግኘት ችሏል። ይህም ከባለፈው የበጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ17 በመቶ ብልጫ አለው። ኩባንያው ያገኘው ያልተጣራ ትርፍ መጠን ከታክስና ሌሎች ተቀናሽ ሂሳቦች በፊት ወይም ኢቢትዳ 11.91 ቢሊዮን ሆኗል። ይህም ከባለፈው ዓመት የበጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 18 በመቶ ነው። ከአጠቃላይ ገቢው ከሞባይል አገልግሎት 74.5 በመቶ፣ ከኢንተርኔትና ዳታ 14 በመቶ እንዲሁም 7 በመቶ ያህሉ ከዓለም አቀፍ አገልግሎት መሆኑን አቶ አብዱራሂም አስረድተዋል። አቶ አብዱራሂም ተቋሙ ከዚህ ቀደም ለደንበኞቹ ካቀረባቸው አገልግሎቶች በተጨማሪ ባለፉት ስድስት ወራት 13 አዳዲስ ምርትና አገልግሎቶች ለተጠቃሚዎች አቅርቧል ብለዋል። ኩባንያው አስተማማኝና ዓለም አቀፍ የጥራት ደረጃውን የጠበቀ የቴሌኮም አገልግሎቶችን በመላው ሀገሪቱ በማዳረስ ሀገሪቱ የነደፈችውን የእድገትና ትራንስፎርሜሽን እቅድ ለማሳካት ከቴሌኮም ኢንዱስትሪ የሚጠበቀውን ድርሻ ለማበረከት ጠንክሮ በመስራት ላይ እንደሚገኝ አቶ አብዱራሂም አክለው ገልጸዋል። ወደ ተከታዩ መረጃችን ስንሻገር ደግሞ ለሴቶች የሚደረገው ድጋፍና አጋርነት ቀጣይነት ባለው መንገድ መተግበር እንዳለበት ተጠቆመ። የኢትዮ ቴሌኮም የስራ ኃላፊዎችና ሰራተኞች ዓለም አቀፍ የሴቶች ቀንን የሴቶች የቁጠባ ባህል ማደግ ለሕዳሴያችን መሰረት ነው በሚል መሪ ቃል ባከበሩበት ወቅት የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዷለም አድማሴ እንደገለጹት ለሴቶች የሚደረግ ድጋፍና አጋርነት በዓመት አንዴ በሚመጣ ቀን ብቻ ሳይወሰን የሁል ጊዜ ስራ በማድረግ በተግባር በተደገፈ መልኩ መገለጽ አለበት ብለዋል። ለተቋማት ስኬት መኖር የሴቶች ተሳትፎ ጉልህ ሚና እንዳለው በመረዳት ኢትዮ ቴሌኮም ቅጥር በሚፈጽምበት ወቅት የሴቶችን ቁጥር ለመጨመር የሚያስችል ተቋማዊ ፖሊሲ ማስቀመጡንም ተናግረዋል። ሴቶች ለመብታቸው ሌላው እንዲናገርላቸው ሳይጠብቁ ጠንክረው መታገል እንዳለባቸው የገለጹት ደግሞ የኢትዮ ቴሌኮም የሴቶችና ሕጻናት ጉዳይ መምሪያ ኃላፊ ወይዘሮ ያለም ስዩም ናቸው። ኩባንያው የሴቶችን ተጠቃሚነት ለማረጋገጥ በየጊዜው የተለያዩ ስትራቴጂዎችን በመቅረጽ ሲሰራ መቆየቱን ያስታወሱት ወይዘሮ ያለም በቀጣይም አቅማቸውን በማጎልበትና መብታቸውን በማረጋገጥ ረገድ ጠንክሮ ይሰራል ብለዋል። በበዓሉ ላይ ኩባንያው ሴቶችን በተለየ መልኩ የቴሌኮም ቴክኖሎጂ ተጠቃሚ ለማድረግ ታስቦ የተቋቋመውን የሴቶች ፕሮጀክት ዓላማ በተመለከተም ዝግጅት ቀርቧል። በዝግጅቱ የወንዶች አጋርነት ለሴቶች በሚል መርህ ሴቶች በቴክኖሎጂ ፈጠራና መሰል ተግባራት እንዲበቁ ለማድረግ የሚያስችል የወንዶች አጋርነት አደረጃጀት መፈጠሩም ተብራርቷል። በበዓሉ ላይ በተለያዩ የሙያ ዘርፍ ያገለገሉና በማገልገል ላይ የሚገኙ ፋና ወጊ ሴቶች ያለፉባቸውን ውጣ ውረዶችና የስራ አለም ተሞክሯቸውን ለታዳሚዎችም አቅርቧል። የተከበራቸሁ ተመልካቾቻችን ለሳምንቱ የያዝናቸው መረጃዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር ጥሩ ጊዜ ተመልካቾቻችን መረጃ ቴሌኮምን ተከታትለን ተመልሰን ተገናኝተናል። ቀዳሚ የምናደርገው ዝግጅታችን ቴሌኮም በእድገት ጎዳና ይሰኛል። ኢትዮ ቴሌኮም የተለያዩ የማስፋፊያና አዳዲስ ዝርጋታዎችን በማከናወን ላይ እንዳለ ይታወቃል። ስለዚህ ይህ የማስፋፊያና እንዲሁም አዳዲስ ዝርጋታዎች በኢንቨስትመንት ላይ ያለው አስተዋጽኦ ከፕሮግራሙ እንመለከታለን። አብራችሁ ቆዩ። በሀገሪቱ ውስጥ ለሚደረጉ ሁሉም የልማት እንቅስቃሴዎች የቴሌኮም ኢንዱስትሪው ዘርፍ የማይተካ ሚና አለው። ዘርፉ የግንኙነት አድማሱን ከማስፋት በተጨማሪ ምቹ ሁኔታዎችን በመፍጠር የቴክኖሎጂ ሽግግሩ በአግባቡ እንዲከናወን ያግዛል። በኢንቨስትመንቱ ዘርፍ ከግብርና መር ወደ ኢንዱስትሪ መር ለሚደረገው መዋቅራዊ ሽግግር ጉዞም የኢትዮ ቴሌኮም ድርሻ ከፍተኛ ነው። በሀገሪቱ ለሚከናወኑ የኢንቨስትመንት ስራዎች ባለሀብቱ ሀብቱ መዋለን ዋዩን አፍስሶ ላመጣው ውጤት የኢትዮ ቴሌኮም የመሰረተ ልማት ዝርጋታዎች አስተዋጽኦም ጉልህ ድርሻ አለው። ስልክ ሞር ብጠቀመው ገበያን በማፈላለግ ነው። ለምሳሌ ከበደ ጋር ደውዬ ስንት ነው እላለሁ። ሌላው ወልደመረንገ ደውዬ ደግሞ ሙት ስንት ነው እላለሁ። ሶስት አራት ቦታ ጠይቃለሁ። እነሱ ከሰጡኝ ኢንፎርሜሽን አንጻ አዲስ አበባ ጠይቃለሁ። የሁለቱ ያለው ልዩነት አይቼ በዚህ እጠቀማለሁ። ስልክ ባልነበረበት ጊዜ፣ ስልክ ባለበት ጊዜ እንዲህ የጨለማና የብርሃን ነገር ነው። የምርትና አገልግሎት ስርዓቱን በማቀላጠፍና የግብይት ትስስሩን በማጎልበት ሁሉም ተጠቃሚዎች አዋጭና የተሻለ ትርፍ የሚያስገኝላቸውን መንገድ እየመረጡ እንዲጠቀሙም አስችለዋል። ባለሀብቶቹም የኢትዮ ቴሌኮም መሠረተ ልማትን ተጠቅመው ከእርሻ ማሳ እስከ ግብይት ማዕከላት የተዘረጉ ሰንሰለቶች በመጠቀማቸው ለራሳቸው ተጨባጭ ለውጥ አምጥተዋል፣ የሀገር ገጽታንም ገንብተዋል። በጋሞጎፋ ዞን አርባ ምንጭ ዙሪያ ወረዳ በአትክልት እርሻ ልማት ሥራ የተሰማራው አቶ ምንተስኖት መኮንን ኢትዮ ቴሌኮም ለሥራዎቹ ምቹ ሁኔታን በመፍጠሩ ከእርሻ ማሳው ሳይለይ የዕለት ተዕለት ተግባሮቹን በተገቢው ይፈጽማል። በአሁኑ ሰዓት ኢትዮ ቴሌኮም እንደ ኦክሲጅን ነው። ኦክሲጅን ሆኖልናል ማለት ይቻላል። ጠዋት አዲስ አበባ ላይ 11 ሰዓት የተቆረጠ አትክልት ዋጋ 11 ሰዓት እንሰማለን ዛሬ የምንሸጠውን ዛሬ እንቆርጠዋለን ያን ደሞ እድል የፈጠረልን ኢትዮ ቴሌኮም እውነት የኦክሲጅን ኃይል እየጠቀመን ነው በአሁኑ ሰዓት ያለው በእርሻ ማሳ ውስጥ የሚሰሩ ሰራተኞችና የምርት አቅርቦቱን ወደ ማዕከል የሚያደርሱትም ቴክኖሎጂውን በመጠቀማቸው ህይወታቸው ቀላል ሆኗል እዛ ጥግ ላይ ያለው ሰው እንኳን እዚ ያለውን ሰው የሚያገኘው በስልክ ነው። ስልክ በጣም ወሳኝ ነው። ተዋውለን ገበያ እንደ እንደነበረ ትላንት እንደ እንደዋለ ዛሬ እንደ እንደተሸጠ ሁሉም በስልክ ነው የምናረጋግጠው። ትማቱም የሚሰሩት እነሱ ሁሉም ስልክ አላቸው። ደውሎ ይጠይቃሉ የራሳቸው ገበያ ስንት እንደሆነ። በሞራል ነው የሚሰሩት፣ ራሳቸው ነው የሚጭኑት። እዛ ላይ አንዳንድ ችግር ካለ ለነዚያ ሁሉ የራሴን ስልክ ቁጥር ሰጥቻለሁ። እነሱ ያን ስልክ አንድ አስቸጋሪ ሰው ከገባ ደሞ በጣም አይለኛ አውሬ አለ። እሱ አውሬ ከገባ ከኛ ከአቅሜ በላይ ነው። ሰው ጨምር ሲል ስልክ እነዛ ደውሎ ከነጋር ይገናኛሉ። እኔ ደሞ ሀይል ሰው ይጨምራሉ። በዚህ በዚህ ይጠቅመናል። በአካባቢው የኢትዮ ቴሌኮም መሰረተ ልማት መሟላቱ የስራ ዕድል ተጠቃሚ ለሆኑ ሰራተኞችም ከአሰሪዎቻቸው የሚሰጡ የስራ ትዕዛዞችን ተቀብለውና ባሉበት ቦታ ሆነው እንዲሰሩ አስችሏቸዋል። የሞባይል ኔትወርክ ተጠቅሞ ከሚያመርትበት ፋብሪካ ሳይለይ የግብያ ትስስርና የደንበኞቹን ፍላጎት እያሟላ ያለው አቶ ኢታላ ልራንሶ ባህላባ ቁልቶ ከተማ ድርጅቱን እንዲከፍት መሰረተ ልማቱ የላቀ ድርሻ አበርክቶለታል። ለናደሩ ገባ መኪናው ትላንት ብር ሰጡት። ስልክ በጣም በተለይ ሞባይል በሱ ነው፣ ስራችን ነው የምንሰራው፣ ማለት ይቻላል። ሰዎች አይመጡም፣ እዛ ሆኖ ያዛሉ፣ እኛም ከዚህ እንደዋወላለን። ሾፌር ያደርሳል። ሰው ያም ሰው አይመጣም፣ ይህም ሰው አይሄድም። ማናቃቸው ሰዎች አሉ፣ በስልክ ብቻ አዘው በባንክ ብር የሚልኩ እኛ ጭነን የሚልክላቸው ስልክ፣ ጥቅም ይሄ ነው ተብሎ የሚባል አይደለም ስራው ብዛት የሚሰራው በስልክ ነው ገር የሚፈልጉትን ያክል የኩንታል መጠን ይነግሩን ና በዛ ልክ አምርተን እንልክላቸዋለን። ፈልገውም ባለቤት የግድ እዚህ መምጣቱ አይቀርም። ስልክ ባይኖር ኖሮ ቀጥታ በስልክ ያለውን ነገር በጣም ትልቅ አስተዋጽኦን ያለው ስልክ ለኛ፣ ምክንያቱም ቁጭ ብለን ስራችንን ባለንበት ሆንን በስልክ ነው እየተጠቀምን ያለ ነው። ስለዚህ በጣም አስፈላጊ ና ጠቃሚ ነገር ነው ብዬ ነው የማስበው። ሄለው ሄለው ሞባይል እጠቀማለሁ። ማለትም አንዳንድ መረጃዎች ስለ ማሽን ያለውን አንዳንድ የሚከብዱ ነገሮችን ከጓደኞቼ ጋርና ይህን ማሽኑንም የተከለ ልጅ አለ ከእሱ ጋር የተለያየ መረጃ ለመቀያየር እጠቀማለሁ። በጣም ትልቅ ጥቅም ሰጥቶኛል። ከሰው ጋር መረጃን በተለዋወቅ ጊዜ የራስህንም እውቀት ታዳብራለህ፣ የምትሰራውንም ስራ በአግባቡ እንድትሰራ ታደርጋለ ማለት ነው። ኢትዮ ቴሌኮም በመላ ሀገሪቱ ባከናወነው የማስፋፊያ ስራዎች የዜጎችን ተጠቃሚነት ከማጎልበቱም በተጨማሪ የማስፋፊያ ሥራ ምቹ ሁኔታዎችን ፈጥሮለታል። ተመልካቾቻችን፣ በቴሌኮም የስልክ ግንኙነት ከተጀመረ 141 ዓመት ሞልቶታል። ስለዚህ ይህንን የተመለከተ በድሮ እና ዘንድሮ ዝግጅታችን ወደ እናንተ እናደርሳለን። አብራችሁን ቆዩ።

በደቂቃዎችና በሰከንዶች መረጃ መለዋወጥ የሚቻልበት ደረጃ ላይ የደረሰው የቴሌኮም ቴክኖሎጂ ወደ ተግባር ከገባ 141 ዓመታት አስቆጠረ። የቴሌኮም ቴክኖሎጂ ሲነሳ ሁሌም አሜሪካዊው ተመራማሪ አሌክሳንደር ግራንቤል ይወሳል። ቤል ረጅም ጊዜ በምርምር የተጠመደበትን የፈጠራ ስራ እንደ አውሮፓውያን አቆጣጠር መጋቢት 7 1876፣ ሙሉ አረፍተ ነገር በስልክ በማስተላለፍ ለዓለም ሕዝብ የምሥራች አለ። አረፍተ ነገሩም ሚስተር ዋትሰን እዚህ ነው እፈልግሃለሁ የሚል ነበር። ቤል ቃሏን ያወጣበት ቀን ድምፅን በቴሌፎን ማስተላለፍ የተጀመረበት ዕለት ሆኖ ተመዝግቧል። ቤል ለረዳቱ ሚስተር ዋትሰን ባስተላለፈው መልእክት ነበር የሰው ልጅ በስልክ ግንኙነት መረጃ መለዋወጥን አህዱ ብሎ የጀመረው። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዓለም አንድ መንደር እየሆነች የመምጣቷ መነሻ የቤል የቴሌፎን ፈጠራ ነው። አሌክሳንደር ግራም ቤል እንደ አውሮፓውያን አቆጣጠር ከ1842-1922 የኖረ ዕውቅ የፈጠራ ሰው ነው። ለድምፅ ሳይንስ በነበረው ልዩ ፍላጎትም በርካታ ጥናቶችን አድርጓል። ለዚህ ፍላጎቱ ምክንያት የሆነው ደግሞ በልጅነቱ ወላጅ እናቱ የመስማት ችግር ስላጋጠማት መሆኑ ይነገራል። በዚህም ምክንያት መስማት የተሳናቸውን ለመርዳት ልዩ ጥረት ሲያደርግ ቆይቷል። ይህ ለድምፅ ሳይንስ ያለው ፍቅር ቴሌፎንን እንዲሰራ አስችሎታል። ለዚህ ውለታው ደግሞ እንደ አውሮፓውያን አቆጣጠር ነሐሴ 2 1922 ከዚህ ዓለም በሞት ሲለይ የሰሜን አሜሪካ ስልኮች በሙሉ ለክብሩ ተዘግተዋል። የቴሌፎን አገልግሎት ወደ ኢትዮጵያ የገባው በዳግማዊ አጼ ምኒልክ ዘመነ መንግስት ሲሆን ወቅቱም የአሌክሳንደር ግኝት ለዓለም ከተበሰረበት ከ17 ዓመታት በኋላ ነበር። እናም በየጊዜው ከዘመን ጋር እየዘመነ የመጣው የኢትዮጵያ የስልክ አገልግሎት ሌሎች የቴሌኮም ቴክኖሎጂዎችን እየታጠቀ ዛሬ ላይ ደርሷል። ኢትዮጵያም ሆነች የዓለማችን ሀገራት የቴሌኮም ቴክኖሎጂን በማስፋፋት በደቂቃዎችና በሰከንዶች ቅጽበት ዜጎቻቸው መረጃን የሚለዋወጡበት ደረጃ ላይ ደርሰዋል። ከመጀመሪያው እስከ አራተኛው ትውልድ የቴሌኮም ቴክኖሎጂ የደረሰው የመረጃ ልውውጥ ዓለማችንን አንድ መንደር ከማድረግ ባለፈ የዜጎችን ሕይወት የቀለለ አድርጎታል። የተመልካቶቻችን ፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዝግጅታችን አሁንም እንደቀጠለ ነው። አሁን ወደ እናንተ የምናደርሰው ዝግጅታችን አይ ሲ ቲ አገር አቀፍና ዓለም አቀፍ ይሰኛል። የመገናኛ መረጃ በዓለም አቀፍ ደረጃ ለግለሰቦች የሚሆን ለተቋማት ከፍተኛ ስጋትና የተለያዩ አደጋዎችን በመደቀን ላይ ይገኛል። በሳይበር አማካኝነት የሚደርሰው ወንጀል በኢንተርኔት የመረጃ መረብ የዕለት ተዕለት እንቅስቃሴዎችን በማወክ የዜጎችን ሕይወትና ሥራ ማናጋትና ሀገራትን ለኪሳራ መዳረግ የዘርፍ ወንጀሎች እኩይ ተግባር ሆነዋል። የወንጀሉን አስከፊ ገጽታ ለመግታት ሀገራት የራሳቸውን ሕግ በማውጣት በጋራና በተናጠል የመከላከል ተግባር ያከናውናሉ። በሀገራችንም የሳይበር ጥቃት የሚያደርሰውን ጉዳት ለመከላከል የኢንፎርሜሽን መረብ ደህንነት ኤጀንሲ እንደ ሀገር የሕግ ማዕቀፎችን በማዘጋጀት ላይ ይገኛል። የኢንፎርሜሽን መረብ ደህንነት ኤጀንሲ የሳይበር ጥቃትን መከላከል ጨምሮ የኢንፎርሜሽንና ኮምፒውተር መሰረተ ልማቶችን ደህንነት ለማረጋገጥ የሚያስችሉ ብሔራዊ የፖሊሲ፣ የህግ፣ የስታንዳርድና ስትራቴጂ ረቂቆችን የማዘጋጀትና ሲጸድቁም ተፈጻሚነታቸውን የመከታተል ስልጣን ተሰጥቶታል። ኤጀንሲው በሀገር አቀፍ ደረጃ ተግባር ይሁንና በሀገሪቱ የሳይበር ደህንነት ላይ ግንዛቤን ሊፈጥር የሚችል ወሳኝ አቅም ሳይበር ደህንነት ስታንዳርድ ክሪቲካል ማስ ሳይበር ሴኪዩሪቲ ሪኳይርመንት ስታንዳርድ የተሰኘ መለኪያ በማዘጋጀት ስራ ላይ አውሏል። ስታንዳርዱ በዋናነት በሁለት ምዕራፎች የተከፈለ ነው። በመጀመሪያው ክፍል ስታንዳርዱን በአግባቡ ለመረዳትና ለመተግበር መሰረት በሆኑ ጉዳዮች ላይ ያተኮረ ነው። የስታንዳርዱን ጽንሰ ሐሳብ እንዲሁም መርሆችንም አካቷል። ተቋማት ስታንዳርዱን ሲተገብሩ ግንዛቤ ውስጥ ሊያስገቧቸው የሚገቡ ጉዳዮችም በመጀመሪያው ምዕራፍ በዝርዝር ተቀምጠዋል። ወሳኝ አቅም ሳይበር ደህንነት ስታንዳርድ በሁለተኛው ምዕራፉ ትኩረት ሊደረግባቸው የሚገቡ ነጥቦችን አስቀምጠዋል። ስታንዳርዱ አራት ጉዳዮች ላይ ትኩረት ይሰጣል። የመጀመሪያው አቅም ግንባታ ወይም ካፓሲቲ ቢልዲንግ የምንለው ነው። በየደረጃው ያለው አመራርና እንዲሁም በተቋም ውስጥ የሚሰራው ሰራተኛ ሳይበር ደህንነትን ከማረጋገጥ አንጻር ሊሰራቸው የሚገባቸውን ጉዳዮች በአግባቡ ለመተግበር የሚረዱትን አቅሞች የሚገነባበት ጉዳዮችን ትኩረት የሚሰጥ ነው። ሌላው ጉዳይ የስራ ሂደቶችን የሚመለከተው ነው ወይም ፕሮሰስ የምንለው ወደ 32 ያህል ሂደቶች ተቀምጠዋል። በዚህ ጉዳይ ላይ የባለድርሻ አካላት ፍላጎቶችንም የሚለይበት ነው። ሶስተኛው የትኩረት መስክ ተቋሙ ያለውን የሳይበር ደህንነት ስራዎች በአግባቡ ካከናወነ፣ የተቋሙን የኢንፎርሜሽን ስርዓቱን ደህንነት በማስጠበቅ ተቋሙ የያዘውን ተልዕኮ ማሳካት የሚችል መሆኑን የሚያስቀምጥልን ነው። እነዚህ ናቸው በዋናነት ስታንዳርዱ ተቋማት በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ላይ ይበልጥ ጥገኛ በሆኑ መጠን ለሳይበር ጥቃት የመጋለጥ እድላቸው በከፍተኛ ሁኔታ ይጨምራል። በመሆኑም የተቋማትን የኢንፎርሜሽን ሲስተም ደህንነት በማረጋገጥ ተቋማቱን ከተለያዩ የሳይበር ጥቃቶች መከላከል ትኩረት የሚሰጠው ጉዳይ ነው። ስታንዳርዱም ተቋማቱ የኢንፎርሜሽን ደህንነት ስታንዳርዶችን ለመመከት የሚያስችላቸውን ወሳኝ የሳይበር ደህንነት አቅሞችንና ሂደቶችን ቀጣይነት ሊያረጋግጥ በሚችል መልኩ እንዲገነዘቡ የሚያስችል ነው የስታንዳርዱ መሰረታዊ ጥቅም ቁልፍ የሆኑ የመረጃና የመረጃ መሰረተ ልማቶች ደህንነታቸው እንዲጠበቅና ይህን በማድረግ ደግሞ ሀገራዊ ጥቅማችንን ማስጠበቅ ነው። ዝርዝር ያሉ ዓላማዎቹን ስናይ አንደኛው ተቋማት ለሳይበር ደህንነት የሚመጥን አቅም እንዲገነቡና ባህል እንዲገነቡ ማስቻል ነው። ከላይ ያለው የተቋሙ አመራር ጀምሮ እስከታች ድረስ እንዲሁም ቴክኖሎጂውንም ጨምሮ ሊገነቡ የሚገባቸውንም አቅሞችን ስለሚያስቀምጥ ያንን እንዲገነቡ ያስችላል ማለት ነው። ወሳኝ አቅም ሳይበር ደህንነት ስታንዳርድ በመንግስትና በቁልፍ የግል ተቋማት የሳይበር ደህንነት ለማረጋገጥ የሚያስችል ነው። ተግባራዊነቱን ለማረጋገጥ ደግሞ በሀገሪቱ ውስጥ ያሉ የቴክኖሎጂ ተቋማት እንዲሁም የሚዲያ ተቋማት ከፍተኛ ድርሻ አላቸው። ስታንዳርዱ ከሳይበር ደህንነት አመራር አገዛዝና አስተዳደር እንዲሁም ከሰው ኃይልና ቴክኖሎጂ አንጻር መፈጠር ያለባቸውን አቅሞች ያስቀመጠ ሲሆን የሳይበር ደህንነትን ለማረጋገጥ የሚያስፈልጉ ሂደቶችንም አጠቃሉ ይዘዋል። የመገናኛ መረጃ የቴክኖሎጂን እርምጃ አገር ለሔት ድጋፉ የማይተካ ነው። ትፉ ተመልካቾቻችን አሁን የዝግጅታችን የመጨረሻው ምዕራፍ ላይ ደርሰናል። ይመልሱ ይሸለሙ የባለፈው ሳምንት ጥያቄ የነበረው ለግለሰብ ደንበኞች በመደበኛ ሰዓት ለሚደረግ የመደበኛ ስልክ አገልግሎት ታሪፍን ይጥቀሱ የሚል ነው። ትክክለኛው ምላሽ የሚሆነው ደግሞ በመደበኛ ሰዓት 03 ሳንቲም በ6 ደቂቃ በከተማ ውስጥ፣ በመደበኛ ሰዓት ከከተማ ውጭ ደግሞ በደቂቃ 046 ሳንቲም ነው። ወደዚህ ሳምንት ጥያቄ ስናምራ ደግሞ በ994 አይቪአር ወይም ህብረ ገቢር መቅረጸ ድምፅ አገልግሎት አጠቃቀም ወቅት ስለሚጫኑ ቁጥሮች ሶስቱን ይጥቀሱ የሚል ነው ጥያቄ ትክክለኛ መልስ በስልክ ቁጥራችን በ0946050505 እስከ ምሽቱ አንድ ሰዓት አጭር የጽሑፍ መልእክት ማድረስ ትችላላችሁ። ለመላሾቹ መልካም እድል እንመኛለን። ፕሮግራሞችን በማስተዋወቅ እስካሁን ድረስ አብሯቸው የቆየሁት ኤደን ጌታቸው ነበርኩኝ። ሳምንት በሌላ ዝግጅት እስክንገናኝ ድረስ መልካም ሳምንት